ጀግናው እንዴት አለ አንድ አጭር ማስታወቂያ አለ ይህ አባወራ የሚለው ጽሁፍ ቪዲዮ እና ሌሎችን ተያያዥ ስራዎች በእኔ ትውልድ የሚነሳ በመጪውም የሚቀጣጠል ንቅናቄ ነው መነሻው በአብዛኛው ሆን ተብሎ በጠላት በወዳደር ምንደኞች አሊያም በደመ ነፍስ አለጮች እህቶቼ ወንድሞቼ ልጆቼ ላይ የተቃጣን ትውልድ የማለጭ ስራ ለማክሸፍ የተጠነሰሰ ነው ወንድሞቼ አባታቸው የሰጣቸውን ጸጋ መክሊት ስጦታ ሲጀመር እንዳያውቁት ያውቁትም እንዲንቁት፣ ንቀውም እንዲጠሉት፣ ጠልተውም እንዲጥሉት፣ ጥለውም እንዲቀብሩት እየተደረገ ነው። በእርሱ ራሳቸውን፣ ሚስታቸውን፣ ልጆቻቸውን፣ ቤተሰባቸውን፣ ቤተክርስቲያናቸውን፣ ሀገራቸውን ይመሩበት ዘንድ የተሰጣቸው ሆኖ ሳለ ነገር ግን በአጉል ዘመናዊነትና መንፈሳዊነት ሰበብ ከእርሱ እንዲለዩ ሆኗል። ስለዚህም ሀገር፣ ቤተክርስቲያን፣ ማህበረሰብ፣ ቤተሰብ መሪ አልወጣላችሁ ብሏቸው መሪ አጥተው ቢኖርም እንኳ ሆዳደር፣ አስመሳይ፣ ምንደኛ ሆኖባቸው ተጎድተዋል። ወንድም አለ። ወንድሞቻችንን የምናነሳበት ጊዜው ዛሬ ነው። ታናሽ ጀግኖቻችንን የከፍ የምናደርግበት ጊዜው አሁን ነው። አንበሳው ታናናሾቻችንን ከሆዳደሮች መዳፍ፣ ከጠላት መንጋጋ የምንታደግበት ጊዜው ይህ ነው። ወንዶቹን የሰለበ፣ ወንዶቹን ያኮላሸ፣ ወንዶቹን ያመከነ፣ ወንዶቹን ጃንደረባ ያደረገ ማህበረሰብ ጠፊ ነው። ለልጆቻችን የምንመኘው የስልጣኔ የብልጽግና፣ የቅድስናም ነገ ዛሬ እኔና አንተ በምንሰራው መልካም ስራ ይወሰናል። ስለዚህም ይህ የአባወራው ንቅናቄ አስፈላጊ ሆኖ ተገኝቷል። ወንድሞቻችንን ወንድነትን እናስተምራቸዋለን። እነርሱ አባታቸው በሰጣቸው በወንድነት ቁና ሞልተው ሲፈሱ አስመሳይነትን፣ ሆዳደርነትን፣ ዘረኝነትን፣ አምባገነንነትን መጋፈጥና ማስወገድ በሰማዕትነትም ዋጋ ከፍሎ ማለፍ ይቻላቸዋል። ይህ የአባወራው ድምፅ ነው። ልጆቻችን፣ እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን እኛን ይጠብቃሉ። በተለይም አባታችን በሰጠን በወንድነት መክሊቱ በእውነት እንድንኖር በጽድቅ ወይም ጽድቅ እንድንፈጽም ፍትሕ እንድናሰፍን እና በዚያም ሰላሳ ስልሳ መቶ የሚያማረ ፍሬ እንድናፈራ ይፈልጋል፣ ይጠብቃል። ወንድሜ አልጫነትን ተጠይፍ፣ ተፈጥሮ አይደለም እና ተጠይፈው። ነገር ግን አንድ ትብብር እንፈልጋለሁ። እርሱም ይህንን ድምፅ ላልሰሙት እንዲሰማቸው፣ እንዲደርሳቸው ይህንን ቪዲዮ እንድታጋራልኝ ነው። በርካታ ጽሑፎችን ከቴሌግራምም ሆነ ከአባወራው የፌስቡክ ገጽ ላይ ማግኘት ትችላለህ ይችላል። ለተጨማሪ መረጃም ከዛው እኔ ልታገኝ ትችላለህ። ይህ እኔ ወንድምህ ሄኖክ ኃይለ ገብርኤል ተናገርኩት።